መአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለ ደብረ ዘይት ደብረ ዘይት ከኢየሩሳሌም በስተ ምስራቅ የሚገኝ ቦታ ተራራ ሲሆን የስሙ ትርጓሜም የወይራ መብቂያ በወይራ ደን የተሸፈነ ተራራ ማለት ነው። ከግርጌው ጌቴ ሰማን የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የመቤታችን የቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተፋጌ እና ቢታንያ በኮረብታው ጫፍና በስተ ምስራቅ ዳገቱ ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ቤተ መቅደሱ መፍረስ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። በዚሁ ተራራ ላይ ወደ ሰማይ አረገ። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተነግሯል። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህንን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 በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል። ከዕለታት አንዱ ቀን ደቀ መዛሙርቱ የቤተ መቅደሱን ሥነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁም። ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንዳሰራው እየተነጋገሩ ጌታችንንም አብሮ እንዲያደንቅ ሲጠይቁት አስደንጋጭ ነገር ተናገረ፣ ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትንና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቁማቸው ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲጸልይላቸው ጠየቁት። ጥያቄውም እርሱን በደብር ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደሱ እሱ ቀርበው ንገረን ይህ መቼ ይሆናል የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። በዚህ ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትህስ ምልክቱ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስም በቀኙ ያቁመንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጥቷቸዋል። መቼ ይሆናል ላሉት የመጀመሪያው ጥያቄ ስለዚች ቀንና ስለዚች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ወይም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎችና ምሳሌዎች በብዛት ቀርበዋል፣ በተደጋጋሚ ተወስተዋል። ምልክቶቹ እነሆ አንደኛ፣ ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ተናግሯል። የጌታችን ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የዓመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ ስድስት ስድስት ስድስት መለያ ምልክቱ ሐሰተኛ ክርስቶስን እስኪገለጥ ድረስ መንገድ ጠራጊዎች የሆኑ አለማማጭ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲ የመጨረሻውና ለሶስት ዓመት አመት ከመንፈቅ ቤተክርስቲያንን የሚወጋ የታላቁ መከራ ፈጻሚና አስፈጻሚ ይሆናል። ለዚህም ነው መድኃኒታችን እስኪመጣ ድረስ እንዳንሰነካከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚያ አለ ወይም ከዚያ አለ ቢላችሁ አትመኑ ሲል ያስጠነቀቀን። ሁለተኛ ጦርነት። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነቶች ሴቶችን፣ አቅመ ደካማ ሽማግሌዎችንና ህፃናትን ለእልቂት የማያጋልጥ ነበር። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉን የሚደፈጥጥ፣ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ የዳግም ምጽዓቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦርንም ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡም ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ሲል ተናግሮታል። ሶስተኛ ረሃብ በጥልና በተንኮል በጭካኔ ሰዎች የሚፈጥሩት የረሃብ ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ ለደቀ መዛሙርቱ ተነግሯል። ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ እንደተጻፈ፣ አራተኛ የምድር ምንቀጥቀጥ፣ ይህም የምድር ምናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ የዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና ይሆናል። አምስተኛ የክርስቲያኖች መከራ፣ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገሉሟችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ተብሎ እንደተጻፈው ሃይማኖተኛነት እንደ ኋላ ቀርነት ከሃዲነት፣ እንደ ተራማጅነትና ስልጡንነት የሚታይበት ዘመን ነው። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በእርስ መከዳዳት ጭንቁን ያከፋዋል፣ መከራውንም መራራ ያደርገዋል። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ ተብሎ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደተነገረ ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመንን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍ ያሰባስባሉ። ስድስተኛ፣ ሐሰተኞች ነቢያት በዲያብሎስ መንፈስ ምትሃታዊ አሰራርን እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሷቸዋል። በአሁኑ ዘመን በሀገራችንም ነቢያት ነን የሚሉ አጭበርባሪዎች እንዳሸን ፈልተዋል። እነዚህም በነቢይ ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በመታሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጻቱ ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁም አትምኑ ተብሎ በጥብቅ ተነግሯል። ሰባተኛ ሰባተኛ፣ የፍቅር መጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከዓመፃን ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባናል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገርን ሁሉ መገኛ ምንጭ ነው። ስምንተኛ የወንጌል መዳረስ፣ የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ጻአቱ ምልክት ሆነው ከተሰጡት አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ ስም አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወኩም የሚል አያመልጥም። አህዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች ፍጥነቱ ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ለሰው ልጅ መምጣት እንዲሁ ይሆናል ተብሏልና፣ ቀኑ አለመታወቁም እንደ ሌባ ነው ያን ግን እወቁ። ባለቤት ከሌሊቱ በየትኛውም ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱንም እንዲቆፈር ባልተወም ነበር። የሰው ልጅም በማታስቡት ሰዓት ይመጣል። ለታሪካዊ ማስገንዘቢያ፣ የኖህ ዘመንም እንደዚሁ ባልታሰበ ሰዓት እንደሚመጣ ማስገንዘቢያ ሆኖ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቀርቧል። ወቅታዊ ምልክቱ፣ ተጠንቀቁ፣ ማንም እንዳያስታችሁ። ተጠበቁ፣ ንቁ። ጌታችሁ በምን ሰዓት እንደሚመጣ አታውቁምና፣ እንግዲህ ንቁ፣ ተማሩ፣ እወቁ። እንዲሁም እናንተ ደግሞ ይህንን ሁሉ ወይም ደግሞ ከላይ የተናገራቸው ምልክቶች ሁሉ ስታዩ በደጅ እንደቀረበ እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና፣ ተጠበቁ እንጂ አትደንግጡም። ትጉና ጸልዩ። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ተክታችሁ ጸልዩ፣ ተዘጋጅታችሁ ኑሩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና፣ ጽኑ እስከ መጨረሻ የሚጸና ግን እርሱ ይድናል እንዳለ መጽሐፋችን። እነዚህን ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ ማስተዋል፣ በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር ድልና የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል። ደብረ ዘይት እንግዲህ ተጽፎና ተተርጉሞ የማያልቅ ሰፊ ጥልቅና ምጡቅ ትምህርትን ያዘለ በዓል ነው። በደቀ መዛሙርቱ ሁለት ብቻ ጥያቄዎች ተነስቶ ያስተማረው የዕለተ ምጽአቱ ነገር በአጭር ጽሑፍ የሚካተት ስላልሆነ በሀገር ቤት የታላቅ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ተከታዮች ኦርቶዶክሳውያን ይህንን በዓል በየዓመቱ እንዴት እንደሚያከብሩት እንደሚያዘክሩት በማሳየት እናቆየዋለን። በገጠሪቱ ኢትዮጵያ ይህ በዓል በሀብታሙም በደሃውም በትልቁም በትንሹም ዘንድ በበጎ ስራ በክርስቲያናዊ ስነ ምግባር ተከብሮና ታስቦ ይውላል። ሕዝበ ክርስቲያኑ ያለውም የሌለውም ቤት ያፈራውን ምግብ ይዞ ወደ ቤተ ክርስቲያን ይመጣና ከመንፈሳዊ አገልግሎት በኋላ አስቀድሞ ድሆችን በመጎብኘት በመመገብና በማጽናናት ከድሆች የተረፈውን እርስ በእርስ በመገባበዝ የተጣላ በማስታረቅ በቅጽረ ቤተ ክርስቲያን ከዋርካው እና ከጽዱ ስር አርፎ ይውላል። ክርስቲያኑ ሕዝብ ይህንን የሚያደርግበት ምክንያትም ሲገልጽ ዓለምን ለማሳለፍ ጌታችን የሚመጣው በዚች ሌሊት ስለሆነ ሲመጣም እንዲህ ያለ ደግ ስራ የሰሩትን ተርቤ፣ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና ታምሜ ጠይቃችሁኛልና ታስሬ ወደ እኔ መታችኋልና እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ብሎ መንግስቱን እንዲያወርሰን ነው ይላሉ ምዕመናኑ ለምን እንደዚህ እንደሚያደርጉ ሲጠየቁ የሚሰጡት ሁለተኛው መልስ ደግሞ የሞቱት ነፍሳት በዚህ ዕለት ይሰባሰባሉ ወይም ይመጣሉ። ዘመዳቸው የሆነ ጥሬ ወይም እንጀራ ወደ ቤተ ክርስቲያን ወስዶ ለነዳያን የሰጠ እንደሆነ ደስ ይላቸዋል። የሞተ ዘመድ ያለው አንድ ሰው በደብረ ዘይት ለ ጥሬ ወይም እንጀራ ወደ ቤተ ክርስቲያን አምጥቶ ካልመጸወተ የዘመዱ ነፍስ መታ የኔት ዘመዶች አልቋል ብላዝና ዝና ትመለሳለች ይላሉ። ሚስጥሩ ከላይኛው አይርቅም። ይህ ደብረ ዘይት ወይም አምስተኛው የአብይ ጾም ሰንበት ሌሎች ስያሜዎችም አሉት። በተጨማሪም ዳግም ምጽአት፣ የፍርድ ቀን፣ የጌታ ቀን፣ ለህቀተ ወይም እልፈተ ዓለም፣ ዕለተ ፍዳ፣ ዕለተ ደይን፣ ዳግመኛ ልደት፣ ትንሣኤ ዘጉባኤ በመባል በመጽሐፍ ቅዱስና ቅዱስ ያሬድ ድርሰቶች ይጠራል። የእግዚአብሔር ጥሪ ሁሉም የአዳም ዘር መንግስቱን እንዲወርሱ ቢሆንም ሰይጣንን ወጥመድና ሸክላ ሁሉ አልፈው በሐሰተኞች ክርስቶሶችና በሐሰተኞች ነቢያት ምህታታዊ ተአምራት ሳይሳቡና ሳይሰነካከሉ እስከ መጨረሻው ጸንተው በዚያው በዳግመኛ ልደትና የመጨረሻው የዋጋ ቀን በጌታቸው በጌታቸው ቀኝ የሚቆሙ የታደሉት ናቸው። እንግዲህ እኛ ኃጢአተኞቹን በቀኙ ያቆመን ዘንድ የአባቴ ብርኳኑ ወደ ቤታችሁ ደስታ ግቡ የሚለውን የህይወት ቃሉንም ያሰማን ዘንድ አምላካችን የእግዚአብሔር ቅዱስ ፍቃድ ይሆንልን። ስለ እናቱ ስለ ቅድስት ድንግል ማርያም ስለ እመቤታችን ብሎ ልጇ መድኃኔ ዓለም በዚያ የሚያስፈራ ቀን ይራራልን። በዕለት ዓርብ የፈሰሰው ክቡር ደግሞ ከተንሣኤ ዘጉባኤ ክብር የሚለየንን ነውራችንን ይሸፍንልን። አሜን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ህዝቦቿን አሁን ካሉበት መከራ ስቃይ ችግር በፍቅሩ በትሕትናው በይቅርታው ያሻግርልን።